ያሉት ምዕመኑን ምዕመኑን የልደቱን ዳቦ በትእዛዝ ደርፉት። አሂዛብ ዳቦ ቤቶች ኦርቶዶክስ ኑሮን ለማሸነፍ በአርሲ ማሽን

ኦርቶዶክስ ኑሮን ለመለወጥ ለማሸነፍ በአርሲ ማሽን እየጋገሩ ያሉት ካህኑን የበዓሉ እንዳቦ የሀበሻ እንዳቦ በትእዛዝ ደፉት። ኦርቶዶክስ ለሰው እንጀራ ነውና ህይወት በውስጥ በውጭ ቢያነዱበት ኦርቶዶክስ ምግብ ምግብ ምግብ ነውና፣ ህይወት ኦርቶዶክስነት በስሎ በስሎ ይወጣል ከሳት የዚህ ዓለም እሳት ያመስለናል። በወዳኛው ዓለም እሳት ግን እንወጣለን ነው ሚስትሮ ሽ በውስጥ በውጭ ቢያነዱበት ኦርቶዶክስ በውስጥ በውጭ ያነዱበት ህይወት ነውና፣ ምግብ ኦርቶዶክስነት በስሎ በስሎ ይወጣል ከእሳት። ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወለወለኔ ውእቱ ለዓለም። ኢትዮጵያውያን ዘምሩ ኢትዮጵያውያን ዘምሩ፣ ኦርቶዶክሳውያን ዘምሩ፣ በዚያ በርህ ህሊና። ኦርቶዶክሳውያን ኢትዮጵያውያን ዘምሩ፣ በዚያ በርህ ህሊና። በአውደ ምረት ማዕደ ክብረ ቅንያችን የአባይ ግድቡ ተገድቧል።